ተጫዋቾች ለተሳትፎ የሚጓጉለት የዓለም ዋንጫ ሁለት ሺ ሀያ ስድስት ላይ ተሳታፊዎችን ለይቶ እያሳወቀ ይገኛል። በሀጉራችን አፍሪካ፣ ምዕራብ አፍሪካ ላይ የምትገኘው ስድስት መቶ ሺ ብቻ ሰዎች የሚኖሩባት ትንሿ ሀገር ኬፕ ቨርዲ በዓለም ዋንጫ ተሳትፏን ያረጋግጠችው ከአንድ ወር በፊት ነበር። ኬፕ ቨርዲ ትንሽ የህዝብ ብዛት ቢኖራትም ብዙ ከዋክብት ሲጠብቁት የነበረው የመድረኩን ተሳትፎ አሳክታለች። ከአንድ ወር በፊት ነበር በዓለም ዋንጫ ማጣሪያ ጨዋታ ኢስቶኒያን ሶስት ለባዶ በማሸነፍ የዓለም ዋንጫ ተሳትፏ ተሳትፏን ስታረጋግጥ የሀገሬው ሰዎች ደስታቸው ወደር ያጣው ትንሿ ሀገር ኩራሳኦ ለአለም ዋንጫ ውድድር እየተሳተፈች ትገኝ የነበረችው በካሪቢያን ደሴት የምትገኘው ትንሿ አይስላንድ ሀገር ኩራሳኦ በአሜሪካ ካናዳና ሜክሲኮ አዘጋጅነት ለሚካሄደው የአለም ዋንጫ ማለፏን አረጋግጣለች። ከአስር አመት በፊት በአለም የፊፋ ደረጃ አንድ መቶ ሃምሳኛ የነበረችው ኩራሳኦ አሁን ላይ በብዙ እጥፍ አድጋ በደረጃው ሰማኒያ ሁለተኛ ላይ ተቀምጣለች። ለሁለት ሺ ሀያ ስድስቱ የአለም ዋንጫ የሆነችው ትንሽ ሀገር ከጀማይካ ጋር አቻ መለያየቷን ተከትሎ ነው። በምድብ ማጣሪያ ከአስር ጨዋታ ሰባቱን አሸንፋ ሶስቱን አቻ ተለያይታለች። አስራ ሁለት ነጥብ ይዛ የአለም ዋንጫ ተሳትፎዋን አረጋግጣለች። አንድ መቶ ሰማኒያ አምስት ሺ የሚጠጋ የሕዝብ ቁጥር ያላት ኩራሳኦ ለአለም ዋንጫ ማለፍ የቻለችም ትንሹ ሀገር በመሆን አዲስ ታሪክ ጽፋለች። ከዚህ ቀደም ይህንን ክብረ ወሰን ይዘው የሰነበቱት ሶስት መቶ ሀምሳ ሺ የሕዝብ ቁጥር ያላት አይስላንድ ስትሆን እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ስምንት አለም ዋንጫ ያለፈችም ትንሿ ሀገር ሆና ቆይታለች። የኔዘርላንድ ብሔራዊ ቡድን ጨምሮ የተባበሩት አረብ ኤምሬትሶች፣ ቤልጅየም፣ ደቡብ ኮሪያ፣ ሩሲያ፣ ኢራቅና ሰርቢያን በሀገር ደረጃ እንዲሁም ሬንጀርስን፣ ቦርሻ ሞንቹ ግላድባ፣ ዜን ሴንት ፒተርስበርግ፣ ሰንደርላንድና ፊነርባችን በክለብ ደረጃ ማሰልጠን የቻሉት ኔዘርላንዳዊ አሰልጣኝ ኒኮላስ አድቮካት አሁን ከኩራሳኦ ጋር አዲስ ታሪክ ለመስራት በዓለም ዋንጫ ተዘጋጅተዋል። የሰሩት ታሪክም ተሳክቶላቸው ለዓለም ዋንጫ አብቅተዋል። 200 ሺህ የማይሞላ የህዝብ ቁጥር ያላት ኩራሳኦ ኩራሳኦ አሁን በኔዘርላንድ አገዛዝ ውስጥ የምትገኘው ደሴታማ ሀገር የአለም ዋንጫ ተሳትፎ በቅታለች ሌላ ክብረ ወሰን ያስመዘገበችው ኩራሳኦ በአለም ዋንጫ ውድድር በእድሜ አንጋፋ አሰልጣኝ የያዘችም ሲሆን የቡድኑ አሰልጣኝም ዲክ አድቮካት ሲባሉ እድሜያቸውም ሰባ ስምንት ነው ከዚሁ አህጉር ጋር በተያያዘ ሌላኛው ሀገር ሀይቲ ከአምሳ ሁለት አመት በኋላ የአለም ዋንጫ ትኬቷን ቆርጣለች አስራ ዘጠኝ ሰባ አራት በጀርመን አዘጋጅነት የአለም ዋንጫ ተካፍላ የነበረችው ሀይቲ ከናፈቀችው መድረክ ጋር ተገናኝታለች በዘንድሮ የዓለም እግር ኳስ ዋንጫ ውድድር በህዝብ ብዛት ኩራሳኦን ጨምሮ ኬፕ ቨርዲ፣ ኡዝቤኪስታንና ጆርዳን ትንሽ አገራቱ ነው በታሪክ ተመዝግበዋል።